ፈተናን ወደ በረከት መቀየር። በዚህ ቪዲዮ በመጽሐፍ ቅዱስ ውስጥ ከተጠቀሱት ታሪኮች መካከል ልብን ከሚነካ ተስፋን ከሚያለመልምና ሕይወትን ከሚለውጥ ታሪክ ውስጥ በዋነኝነት የሚጠቀሰውን የዮሴፍን ታሪክ እንመለከታለን። ይህ ታሪክ በፈተና ውስጥ እንዴት ማለፍ እንደምንችል በክፋት ላይ ሰልጠነን እንዴት መልካም እንደምናረግና ይቀርብ በማለት እንዴት ነፃ መውጣት እንደምንችል ያስተምረናል። የዮሴፍ ታሪክ በብሉይ ኪዳን ውስጥ በዘፍጥረት መጽሐፍ ላይ ተጽፎ ይገኛል። ዮሴፍ የአባቱ የያዕቆብ ተወዳጅ ልጅ ነበር። አባቱ ያዕቆብ ለዮሴፍ ልዩ የሆነ ልብስ ሰርቶ ስላለበሰው ወንድሞቹ ቀንተውበት ይጠሉት ነበር። ከለታት ባንድ ቀንም ዮሴፍ በበረሃ ለነበሩ ወንድሞቹ ምግብ ሊያደርስ ሲሄድ ሊገድሉት ያስቡ ለነበሩት ወንድሞቹ መልካም እድል ተፈጠረላቸው። ከመግደል ይልቅ መሸጥ እንደሚሻል በመነጋገርም ለነጋዴዎች በባርነት ሸጡት። ዮሴፍም በግብፅ ሀገር ለነበረ መኮንን ለጴጥፋራ ተሸጠ። ዮሴፍም በነገር ሁሉ ታማኝ ስለነበረ ጴጥፋራ የቤቱ ኃላፊ አድርጎ ሾመው። የጴጥፋራ ሚስትም በዮሴፍ ውበት ተማርካ ለኃጢአት ተመኘችው።

ከሁለት ዓመት በኋላም ፈርዖን ሕልም አለመ። የቤተ መንግሥቱም ጠቢባን ሕልሙን መፍታት አልቻሉም። የጠጅ አሳላፊውም ዮሴፍን አስታውሶ ለፈርዖን ነገረው። ፈርዖንም ዮሴፍን አስጠርቶ ሕልሙን እንዲፈታለት አዘዘው። ዮሴፍም ሕልሙን መፍታት ብቻ ሳይሆን ማድረግ ያለበትን በመንገር ንጉሡን ከጭንቀት ታደገ። ታሪኩ እዚህ ላይ አበቃም። ዮሴፍን ለፈርዖን ለሰባት ዓመታት ብዙ ምርት እንደሚገኝ ከነዚህም ዓመታት በኋላ ለሰባት ዓመታት ታላቅ ረሃብ እንደሚመጣ ነግሮታል። በዚህም የተነሳ ፈርዖን ዮሴፍን የምግብ አስተዳዳሪ አድርጎ ሾመው። ዮሴፍም በሰባቱ የጥጋብ ዓመታት ብዙ እህልን አከማቸ። ከዓመታትም በኋላ በዓለም ሁሉ ላይ ታላቅ ረሃብ ሆነ። በዮሴፍ ሀገር በከነዓንም ታላቅ ራብ ነበርና የዮሴፍ ወንድሞች እህል ለመሸመት ወደ ግብጽ መጡ። ዮሴፍም ወንድሞቹን እንዳያቸው አወቃቸው፣ እነርሱ ግን አላወቁትም ነበር። ዮሴፍም ወንድሞቹን ፈተናቸው፣ በመጨረሻ ግን ራሱን ገለጠላቸው። እነርሱም እጅግ ፈሩ፣ የሚገድላቸው መስሏቸው ነበርና እጅግ አድርገው ፈሩ። ዮሴፍ ግን እኔ ዮሴፍ ወንድማችሁ ነኝ። እናንተ እኔን በመሸጣችሁ አትዘኑ አትከፉም፣ እግዚአብሔር ይህንን ጊዜ አስቀድሞ አውቆ ሕይወታችሁን ለማዳን ወደዚህ ላከኝ እንጂ አላቸው። በእውነትም ዮሴፍ የየውሃት የታማኝነትና የይቅርታ አባት ነበር። እኛስ የዚህ ዘመን ትውልዶች ከዚህ ታሪክ ምን እንማራለን? ለሕይወታችንስ ምን አይነት ትምህርትን ይሰጠናል? ከዚህ በመቀጠል በዝርዝር እንመለከታችኋለን። አንደኛ፣ ፈተና የሕይወት አንዱ አካል መሆኑን የዮሴፍ ሕይወት በብዙ ፈተናዎች የተሞላ ነበር። ከወንድሞቹ ጥላቻን፣ ለባርነት መሸጥን፣ በሐሰት ክስ ወደ ወህኒም መውረድ የመሳሰሉትን ከባባድ ፈተናዎችን አስተናግዷል። ነገር ግን ዮሴፍ በእነዚህ ሁሉ ፈተናዎች አልተንበረከከም። ከእያንዳንዱ ፈተና ትምህርትን ወስዱ በእምነት ጸንቶ ለመራመድ ወሰን እንጂ። እኛም በህይወታችን ብዙ ፈተናዎች ሊያጋጥሙን ይችላሉ። በወዳጆች መከዳት፣ የገንዘብ ችግር፣ የጤና መታወክ፣ የቤተሰብ አለመግባባት፣ የሥራ ጫና፣ የፍቅር ጓደኝነት ቀውስ፣ ክህደትና የመሳሰሉት ፈተናዎች ሊያጋጥሙ ይችላሉ። እነዚህ ፈተናዎችም ተስፋ ሊያስቆርጡን፣ ሊያሳዝኑንና ሊያናድዱንም ይችላሉ። ይሁን እንጂ ፈተና የሕይወት አንዱ አካል እንደሆነም ማወቅ አለብን። ፈተና ከሌለ ጸጋም ሆነ እድገት የለም። መጽሐፍ ቅዱስም ስለ ፈተና እንዲህ ይለናል። ሮሜ ምዕራፍ 5 ቁጥር 3 ላይ መከራም ትዕግስትን እንዲያደርግ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እናውቃለን። ተስፋም አያሳፍርም፣ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል። ይህ ጥቅስን መከራ ለበጎ ነገር እንደሚያዘጋጀን ይነግረናል። በመከራ ውስጥ ስናልፍ ትዕግሥትን ጽናትንና ተስፋን እንማራለንና። ሁለተኛ በእግዚአብሔር መታመን። ዮሴፍ በደረሰበት ፈተና ሁሉ በእግዚአብሔር ላይ ያለውን እምነት አልተወም። በጸሎት ወደ እግዚአብሔር ይጮህ ነበር እንጂ። እግዚአብሔርም ከልቡ ንጽሕና የተነሳ መልስን ወዲያው ይሰጠው ነበር። ዮሴፍ እግዚአብሔር ከእርሱ ጋር እንደሆነና በሕይወቱ ላይ ታላቅ ነገር ለመፈጸም እቅድ እንዳለው ያውቅ ነበር። እኛም በፈተና ውስጥ በምናልፍበት ጊዜ በእግዚአብሔር ላይ መታመን ይኖርብናል። በፍጹም ልብ ወደ እርሱ መጸለይ፣ ቃሉን ማንበብና ከእርሱ ጋር ያለንን ግንኙነት ማጠናከር አለብን። እግዚአብሔር ከእኛ ጋር እንደሆነና ፈተናውን እንድናልፍ እንደሚረዳን ማመን አለብን። በመጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ በሙሉ ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናዋል ይላል። ይህ ጥቅስ በሁኔታዎች ላይ ሳይሆን በእግዚአብሔር ላይ እንድንመካ ያስተምረናል። እግዚአብሔር ሕይወታችንን እንደሚመራና መልካሙን ነገር እንደሚያደርግልን ማመን አለብን። ሶስተኛ ይቅር ማለት። ዮሴፍ ወንድሞቹ በደል እንደፈጸሙበት እያወቀ ይቅር ብሏቸዋል። ይቅር ባይነት ከቂምና ጥላቻ ነጻ ይወጣል። ዮሴፍ በወንድሞቹ ላይ ቂም ቢይዝ ኖሮ ህይወቱ ጎታች በሆነው በክፋትና በቁጭት እየተሞላ ይሆን ነበር። ነገር ግን ይቅር ባይ ልብን በመላበሱ ሰላምና ደስታ በህይወቱ እንዲፈስ ሆኗል። ምንም እንኳን ይቅር ማለት ቀላል ነገር ባይሆንም እኛም በህይወታችን የበደሉንን ሰዎች ይቅር ማለት አለብን። በእርግጥም ይህን የምናረገው ለእነርሱም ብቻ ሳይሆን ለራሳችንም ብለን ነው። ጥላቻ ቀድሞ የሚጎዳው ጠይውን ነውና፣ በመሆኑም ይቅር ስንል ራሳችንን ነጻ እናወጣለን፣ ቁስላችን ይፈወሳል፣ ሰላምም እናገኛለን። በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና። ነገር ግን ለሰዎች ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። ይህ ጥቅስ ሌሎችን ይቅር ማለት የእግዚአብሔርን ይቅርታ እንደሚያስገኝልን ያስገነዝበናል። አራተኛ ክፋትን ወደ መልካም መቀየር። ዮሴፍ ለወንድሞቹ እናንተ ክፉ ነገር አድርጋችሁብኝ ነበር እግዚአብሔር ግን ዛሬ እንዳደረገው ብዙ ሰዎችን ለማዳን ለመልካም ለወጠው አላቸው። ዮሴፍ ያጋጠመውን መከራ ሁሉ እግዚአብሔር ለበጎ እንዳደረገው ተረድቷል። እኛም በሕይወታችን መጥፎ ነገር ሲገጥመን እግዚአብሔርን ለበጎ ነገር ሊጠቀምበት እንደሚችል ማመን አለብን። ክፋትን ወደ መልካም፣ መከራን ወደ በረከት፣ ሐዘንን ወደ ደስታ መቀየር ይችላል። በሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ይህት ጥቅስ እግዚአብሔርን ለምንወደውና እንደ ሐሳቡ ለተጠራ ነው ሰዎች ነገር ሁሉ ለበጎ እንደሚደረግልን የሚያረጋግጥ ጥቅስ ነው። አምስተኛ ትህትና። ዮሴፍ በሕይወቱ ታላላቅ ስኬቶችን አግኝቷል። ከባርነት ወደ ግብፅ ጠቅላይ ሚኒስትርነት ከፍ ብሏል። ነገር ግን በዚህ ሁሉ ታላቅነት ውስጥ ትሕትናን አልተወውም። ሁልጊዜም ቢሆን ስልጣኑን ከእግዚአብሔር ዘንድ እንደተቀበለው ያስብ ነበር። ትሕትና ስኬትን በአግባቡ ለመያዝና ለማስቀጠል የሚያግዝ ታላቅ መሳሪያ ነው። ትዕቢተኛ ከሆንን በቀላሉ እንሳሳታለን፣ እንወድቃለንም። ነገር ግን ትሕትናን ገንዘብ ካደረግን ከስህተታችን እንማራለን፣ በቀላሉም እንሻሻላለን። መጽሐፈ ምሳሌ ምዕራፍ 18 ቁጥር 12 ላይ ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል ትሕትናም ክብረትን ትቀድማለች ይላል። ይህ ጥቅስ ትዕቢት ወደ ጥፋት እንደሚያመራና ትሕትና ደግሞ ወደ ክብር እንደሚያደርስ ያስተምረናል። ስድስተኛ ታማኝነት ዮሴፍ በሕይወት ውስጥ በሁሉም ነገር ታማኝ ነበር። በጴጥፋራ ቤት፣ በእስር ቤት ውስጥ እና በግብፅ መንግስት ዘንድ ታማኝነቱን አላጎደለም። ስለ ታማኝነቱም እግዚአብሔር ከፍ ከፍ አደረገው። ታማኝነት በሁሉም የሕይወታችን ዘርፎች ትልቅ ዋጋ አለው። ታላላቆች ታማኝ ሰውን ይወዳሉ ያከብራሉም። በስራ ቦታ፣ በትዳር፣ በጓደኝነት እና በንግድ ስራ ላይ ታማኝ መሆን አለብን። ታማኝ ከሆነ ሰዎች አምኑናል፣ ይወዱናልም፣ እግዚአብሔርም ይባርከናል። በመጽሐፈ ምሳሌ ምዕራፍ 12 ቁጥር 22 ላይ አሰተኛ ከንፈሮች በእግዚአብሔር ዘንድ አጸያፊ ናቸው፣ እውነተኞች ግን ይወዳቸዋል ይላል። ይህ ጥቅስ እግዚአብሔር እውነተኞችን እንደሚወድና አሰተኞችን እንደሚጠላ ያስገነዝበናል። ሰባተኛ፣ የራእይ አስፈላጊነት። ዮሴፍ ገና ልጅ ሳለ ስለ ወደፊት ህይወቱ ራእይን ተመልክቶ ነበር። በህልሙም ወንድሞቹ ለእርሱ ሲሰግዱለት ተመለከተ። ይህ ራእይ በደረሰበት ፈተናው ሁሉ እንዲጸናና እንዲበረታ አግዞታል። ራእይ ለህይወታችን አቅጣጫን ይሰጠናል። ምን ማሳካት እንደምንፈልግ እንድንወስን ይረዳናል። ራእይ ከሌለን ነዳጁን እንደጨረሰና እንደማይነዳ መኪና እንሆናለን። የት እንደምንሄድ ሳናውቅ በየቦታው እንባዝናለን። ህይወታችንም በመንከራተት ይመላል። በመጽሐፈ ምሳሌ ምዕራፍ 29 ቁጥር 18 ላይ ራእይ ባይኖር ህዝብ መረን ይሆናል፣ ህግን የሚጠብቅ ግን የተመሰገነ ነው ይላል። ይህ ጥቅስ ራእይ ለህይወታችን ምን ያህል አስፈላጊ እንደሆነ ያስገነዝበናል። ራዕይ ካለን ግባችን ላይ ለመድረስ እንተጋለን፣ እንጸናማለን። የዮሴፍ ታሪክ በመከዳት ውስጥ ላለፉ ታማኝነትን ሙጭጭ አድርገው ሊያዙና ርህሩህ ልብ ላላቸው ሁሉ ተስፋን የሚሰጥና መንፈስን የሚያድስ አስደናቂ ታሪክ ነው። ፈተና የህይወት አንዱ አካል እንደሆነ፣ በእግዚአብሔር መታመን እንደሚገባን ይቅር ማለት ነፃ እንደሚያወጣንና ክፋትን ወደ መልካም መቀየር እንደሚቻልም ተምረናል። በመሆኑም በእምነት እንኑር፣ በመከራ እንጽና፣ ሌሎችን ይቅር እንበል፣ ክፋትንም ወደ በረከት እንለወጥ። የጨለማው ተባባሪ ከመሆን ይልቅ በጨለማው ላይ ያለችንን እንጥፍጣፊ ሻማ እንለኩስ። የእግዚአብሔር ሰላም ከሁላችን ጋር ይሁን። በቀጣይ ቪዲዮስ ከምንገናኝ ብቻ ያቆየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙም አሜን።